የአማራ ህዝብ ወደ ጦር ግንባር እንዲከት ጥሪ ቀርቧል። ሁሉም ይዘምታል ተብሏል። መረጃውን ይዘናል። የምክክር ኮሚሽኑ የባህር ዳር ቆይታ ገመና ተጋልጧል። አስደንጋጭ ውሳኔዎች ስለመተላለፋቸውም ተሰምቷል። የሚስጥራዊ ስብሰባ መረጃም ደርሶናል። ዓለም አቀፉ ድርጅት የኢትዮጵያን መንግስት አስጠንቅቋል። አስቸኳይ ትእዛዝም ሰጥቷል። በዝርዝር ተሰምቷላቸው። የምክክር ኮሚሽኑ ወደ ትግራይ እንዳይሄድ ታዟል። ህጋዊ መንግስት በመቀሌ የለም ተብሏል። የዘገባችን አካል ነው።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 የኢትዮጵያ ምክክር ኮሚሽን ካሳለፍነው ቅዳሜ ጀምሮ በባህር ዳር እያደረገ ባለው የአጀንዳ ማሰባሰብ ፕሮግራም አስገራሚ ክስተቶች እየተገኙ እንደሆነ ታውቋል። ኮሚሽኑ በጠቅላይ ሚኒስትር አብይ አህመድ ፖለቲካዊ ስምሪት የተሰጠው ስብስብ እንደሆነ ሲነገር ቆየት ብሏል። የሕዝብ ተወካዮች ምክር ቤት አፈ ጉባኤው ታገሰ ጫፎ ደግሞ የኮሚሽኑ ፖለቲካዊ ተልእኮ አፈጻጸም እየተከታተለ ሪፖርት እንዲያደርግ ታዟል። ኮሚሽኑ ባህር ዳር ከደረሰ ጊዜ ጀምሮና ከዚያም አስቀድሞ የተነሱበትን የገለልተኝነት ችግሮች ሳይፈታ እውነቱን ቀጥሏል። ይህንን ተከትሎ ተቃውሞውን ያሰማው የአማራ ፋኖ ለተከታታይ ቀናት በባህር ዳር መንግስታዊ ይዞታዎች ላይ ወታደራዊ ጥቃት አድርሷል። በምክክሩ ላይ አጀንዳ እንዲያነሱ የተላኩ ግለሰቦች ሙሉ በሙሉ በብልጽግና መዋቅር የተመረጡ እንደሆኑ ተረጋግጧል። ዘግይተው በወጡ መረጃዎች ደግሞ የሚነሱ አጀንዳዎችን በካሬ ውስጥ ተለይተው የተሰጡ መሆናቸው ተነግሯል። ተሳታፊዎችም በየቀኑ ውሏቸው ለካሬዎች ሪፖርት እንደሚያደርጉ ተጠቁሟል። የአማራ ብልጽግና ጽፈት ቤት ደግሞ ከየአካባቢው የመጡ ወኪሎችን እየመረጠ በየቀኑ እንደሚገመግም ተነግሯል። ሊነሱ የታሰቡ አጀንዳዎችንም አስቀድሞ ሳንሱር እየተደረጉ ነው ተብሏል። ከተሰጣቸው አጀንዳ ውጭ ያነሱ ግለሰቦችም በልዩ ሁኔታ እየተመዘገቡና እየተጠሩ እንደተወቀሱ ታውቋል። በተለይም የአራት ኪሎ መንግስት ይፈራቸዋል የሚባሉ የአማራ ህዝብ ጥያቄዎች እንዳይነሱ ከፍተኛ ጥንቃቄ ተደርጓል ነው የተባለው። የአገዛዙ ልሳናት ሀሳቦች በነፃነት እየተነሱ እንደሆነ ቢዘግቡም እውነታው ግን ከዚህ በተቃራኒ ነው ተብሏል። የአማራ ክልልን ማፍረስና ክፍለ ሀገራዊ አደረጃጀቶችን ወደ ክልልነት ማሳደግ በአማራ ብልጽግና በኩል ከፍተኛ አጀንዳ ተደርጎ ተይዟል። የብሔረሰብ ዞኖችንም ወደ ክልልነት የማሳደግ አጀንዳ እንደቀረበም ታውቋል። የአማራ ህዝብ ጥያቄዎች ብለው ሲቀነቀኑ የኖሩት አጀንዳዎች ትኩረት እንዳልተሰጣቸው ተገልጿል። በየቀኑ ከክልሉ ከፍተኛ ካሬዎች ጋር ግምገማ የሚያደርጉት የኮሚሽኑ አመራሮችም ከአንዳንድ ድንገተኛ ክስተቶች ውጭ ምክክሩ ብልጽግና በሚፈልጉ መንገድ እየተጓዘ ስለመሆኑ አሳውቀዋል። ከተሳታፊዎች ጋር በተያያዘ በመጀመሪያው ዙር የምክር ቤት አባላቱ የባህር ዳሩ ተወካይ ዶክተር ደሳሌን ጫኒና የጅጋ ከተማ ተወካዩ አበባው ደሳሌ መገኘታቸውን ብልጽግናን አስከፍቷል ተብሏል። ይህንን ቅሪታውን ለማካካስም ዛሬ እነ ዶክተር በለጠ ሞላ ወደ ባህር ዳር እንዲጓዙ ተደርጓል። ይህ የምክክር ኮሚሽን በአማራ ህዝብ ረፍት ማጣት ውስጥ እንደ ተጨማሪ ጫናና በትር ከመሆን ዘለለ የሚያመጣው ለውጥ የለም ተብሏል። አማራ ጠላቶቹ ሊጭኑበት የሞከሩትን ቀንበር ሰባብሮ ወደ ከፍታው እየገሰገሰ ነው ተብሏል። አሁንም ሁሉም ትኩረቱን ከጦር ግንባር መንቀል የለበትም ነው የተባለው። ህዝብን እንደ ጠላት ፈርጆ የተነሳው የብልጽግናው አገዛዝ በሐሰት የተጋነነውን ትርክት አንጠልጥሎ የአማራን ህዝብ ቢችል ከምድረገጽ ሊያጠፋ ቢያንስ ደግሞ በቀኝ ግዛታን አንበርክኮ ሊገዛ ቢፍጨረጨርም የአዲሱ ትውልድ ክንድ ግን ምኞቱን መና አስቀርቶበታል እየተባለ ነው። ሀገርን እስከ ጥግ በማዋረድ የዓለም መሳቂያና መሳለቂያ ያደረገው አብይ አህመድ ምራሹ የኦህዴድ ብልጽግና በእንቢተኛው የአማራ ትውልድ የተንኮል ገመዱ እየተበጣጠሰ እንደሆነም ይነገራል። አዲሱ የአማራ ትውልድ አሁናዊ የአራት ኪሎ ሴራዎችን ከትናንት አባቶች በወረሰው ጀግንነት እያከሸፈ ሀገሩን ለማዳን እየተፋለመ ነው። በአህጉሪቱ ውስጥ ስሙ በፋሽስትነት የገነነውና የራሱን ሕዝብ እየጨፈጨፈ የሚደሰተው ይህ አንደኛው ክፍለ ዘመን አውሬ አብይ አህመድ ዝም እንደሆነ ይነሳል። የምስራቅ አፍሪካው ብቸኛው መንግስታዊ አሸባሪ ስርዓት የሚወገድበት ቀኝ መንገድ በአማራ ፋኖ ተቀይሷል። አብይ አህመድ እና ጀሌዎቹ ሕዝብን የነከሱበት ጥርሳቸውን የሚረግፍበት ብርቱ ትግል በመላ አማራ ግዛቶች በመካሄድ ላይ ነው። የፋሽስቱ ስርዓት ተዋናዮች ሊያጠፉት በተነሱበት ሕዝብ ነፍጥ እየተቀነደሹ በቆፈሩት ጉድጓድ እየተቀበሩ ትግሉ በድል ቀጥሏል። የትግል የአማራ ህዝብ ብቻ ሳይሆን የኢትዮጵያ መዳኛ የመሆኑ እጥፋቶችን ያሳየ የነፃነት መንገድ እንደሆነ ይነሳል። በታሪክ አጋጣሚ ከብልጽግና ክፉዎች እጅ ላይ የወደቀችው ኢትዮጵያ የአራት ኪሎዋን አምባገነኗን ነቅላ የምትጥልበት ብቸኛ እድል የአማራ ፋኑ አመላክቷል። የዚህ ትግል እያንዳንዱ መንገድ እንኳን ወደ ኋላ መመለስ መጠነኛ መዘግየት የሚፈቀድ አይደለም። ለብልጽግናው አገዛዝ የምትሰጥ የሰከንድ ጊዜ የአማራ ህዝብ የመከራ ዘመን ማራዘሚያ ናት። የኢትዮጵያም እንደ ሀገር የመዋረድ ጉዞ ማስቀጠያ እንደሆነ ይነሳል። ለዚህም ነው ሁሉም ወደ ጦር ግንባር እየዘመተ ገዳዩን ስርዓት በአጭር ጊዜ መንቀል እንዳለበት የሚነሳው። ከብርሃኑ ጁላ ጦር ጋር እየተናነቀ በድል የሚገሰግሰውን የፋኖን ትግል በዳር ተመልካችነት መሻገር የሚፈቀድበት ጊዜ አይደለም። ይህ ለነጻነት የመቁረጥ ዘመን በመሆኑ መሀል ሰፋሪ ሆኖ ለማለፍ መሞከር ከባንዳነት የሚተናነስ ተደርጎ አይወሰድም። የአማራ ፋኖ የፈጠራቸውን የትግል አውዶች ሁሉም የሚችለውን እንዲያበረክት የሚፈቅዱ በመሆናቸው ገብቶ ሚናም መወጣት እንደሚገባ ይነሳልም። ትግሉ ከፍ ያለ አበርክቶ ከሚፈልግባቸው ጉዳዮች አንዱ የውጊያ ሜዳ ላይ የሚኖር ተሳትፎ ነው። ለሕዝባቸው ሕልውና ሕይወታቸውን ለመስጠት ያልሰሰቱ ጀግኖች በየውጊያ ሜዳው የብልጽግና ጦር አመድ እያደረጉት ነው። እስከ መጨረሻዋ ጠብታ እየተናነቁ ለጠላት እጅ ሳይሰጡ የተሰዉ የቁርጥ ቀን ጀግኖችም ተፈጥረዋል። የእነዚህን ጀግኖች መንገድ ተከትሎ ወደ ውጊያ ሜዳው መዝመት አቅሙ ለሚፈቅድለት ሁሉ የሚመከር ነው። በሌላ መንገድ የብልጽግናን ጦር መውጫ መግቢያ እየተከታተሉ መረጃ መስጠትና ለፋኖች ከለላ መሆኑም ከውጊያው ሜዳ ያልተናነሰ ሚና በመሆኑም ሁሉም አማራ በንቃት መተግበር እንዳለበት ይነገራል። የተጀመረው ትግል ባንክና ታንኩን ከተቆጣጠረ ጉልበተኛ ስርዓት ጋር የሚደረግ በመሆኑ የድል የበላይነቱን ይዞ ለመቀጠል ሰፊ የሎጂስቲክ አቅርቦት እንደሚጠይቅ ይነሳል። የውስጥም የውጭም የትግሉ ደጋፊዎች እውነተኛ አብሮነት የሚገለጸው በዚህ ዘርፍ በሚደረግ አበርክቶም ጭምር ነው። የአማራ ፋኖ ከአገዛዙ ተላላኪዎች ላይ እየማረከ ከሚጠቀመው ስንቅና ትጥቅ በተጨማሪ ሰፊ ድጋፍ ሊደረግለት እንደሚገባ ተደጋግሞ እየተጠየቀ ነው። በየትኛውም ሁኔታ ለብልጽግና መንግስት አለመተባበርም ግለሰባዊ ግዴታ እንደመወጣት ይቆጠራል። አገዛዙ የሚያሰራጫቸውን የውሸት ፕሮፓጋንዳዎች ማክሸፍም አንዱና ዋነኛው የትግል አውድ ነው ተብሏል። ዓለም አቀፉ የጋዜጠኞች ጥበቃ ኮሚቴ ሲፒጂ የኢትዮጵያ ባለሥልጣናት ቢያንስ ሰባት የኢትዮጵያ ብሮድካስቲንግ ሰርቪስ ኢቢኤስ ጋዜጠኞች ላይ የተጀመረውን የሽብርተኝነት ምርመራ ውርቅ እንዲያደርጉ ጠየቀ። የጋዜጠኞቹ ድርጊት የጋዜጠኝነት ስነግባር ጥሰት ነው ሲል ገልጾ እርምጃ ያልተመጣጠነ ነው ብለዋል። የጋዜጠኞቹ መብት ተሟጋቹ ሲፒጂ ትናንት ባወጣው መግለጫ መጋቢት 23 ቀን የኢትዮጵያ መገናኛ ብዙኃን ባለስልጣን አዲስ ምዕራፍ ፕሮግራም የማስተካከያ እርምጃዎች እስከሚወስድ ታግዶ እንዲቆይ መወሰኑን ጠቅሷል። ፖሊስ ባለታሪኳን ብርቱካንና ጋዜጠኞቹን በሽብር ወንጀል በመጠርጠሩ በቁጥጥር ስር አውሎ 14 ምርመራ ቀን በፍርድ ቤት ተሰጥቶታል። የጋዜጠኝነት ስነምግባር የጣሱ ጋዜጠኞችን በሽብርተኝነት ወንጀል ጠርጥሮ ማሰር ተመጣጣኝ ያልሆነ ምላሽ ነው ሲሉ የሲፒጂ የአፍሪካ ፕሮግራም አስተባባሪ ሙቶኪ ሙሞ ተናግረዋል። የጋዜጠኞች ጠበቆች የኤዲቶሪያል ስህተት በሽብርተኝነት ሕግ ሳይሆን በኢትዮጵያ የመገናኛ ብዙሃን ህግ መሰረት ነው መታየት ያለበት ማለታቸውን ሲፒጂ ገልጿል። የትግራይ ህዝብ በሀገር አቀፍ ደረጃ የሚደረጉ ምክክሮችና የውሳኔ ሀሳቦች ላይ መሳተፍ ያለበት በክልሉ በህዝቡ ዩኒታ የተመረጠ መንግስት ሲመሰረት ብቻ መሆን ይገባዋል ሲል የትግራይ ዓለም አቀፍ ምሁራንና ባለሙያ የትኞች ማህበር ጄስቴ አሳሰበ። ማህበሩ የክልሉ ጊዜ አስተዳደር ፕሬዚዳንት ሆነው ለተሾሙት ሌተናል ጀነራል ታደሰ አጋርነቱን በገለጸበት መግለጫው የህግ መንግስት ማሻሻያና የተጠያቂነት ጉዳዮችን ጨምሮ ሌሎች በሀገር አቀፍ ደረጃ የሚደረጉ ምክክሮችና የውሳኔ ሀሳቦች የትግራይ ህዝብ የመረጠው መንግስት ሲመሰረት ብቻ ሊተገበሩ ይገባል ሲል አስታውቋል። ፕሬዚዳንቱ ጀኔራል ታደሰ ወረደ በትግራይ ክልል ያለውን የፖለቲካ ልዩነት በሰላማዊ መንገዶች እንዲፈቱ በማድረግ አስተማማኝ ሰላም እንዲኖርና በክልሉ ብሔራዊ መግባባት እንዲፈጠር ለማድረግ እንዲሰሩ አሳስበዋል። ከዚህ ቀደም ጊዜ አስተዳደሩን ሲያግዝ እንደነበር የተጠቆመ ማህበሩ አሁንም የትግራይ ህዝብ ፍላጎትና ጥቅም ለማረጋገጥ ከሌተናል ጀኔራል ታደሰ ጎን እቆማለሁ ብለዋል። ትራምፕ አክብሮት ይጎድላታል ባሏት ቻይና ላይ የተጣለውን ቀረጥ ወደ 125 በመቶ አሳድገዋል።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 ከሰዓታት በኋላ አዲሱ ለውጥ ይፋ ሲደረግ ግን በገበያው ላይ አዎንታዊ ለውጥ ታይቷል። ትራምፕ በትሩዝ ማህበራዊ ሚዲያ ገጻቸው ባሰፈሩት መልእክት አሜሪካ ለጣለችው ቀረጥ አጸፋዊ ምላሽ ባልሰጡ ሀገራት ላይ ተፈጻሚነቱ ለዘጠና ቀናት እንዲዘገይ ማዘዛቸውን አስታውቀዋል። በቻይና ላይ የተጣለውን ተጨማሪ ቀረጥ ግን ወዲያውኑ ተፈጻሚ መሆን እንዲጀምር ገልጸዋል። ትራምፕ ቻይና ይህንን የአጸፋ ምላሿን የማትቀለብስ ከሆነ ተጨማሪ 50 በመቶ ቀረጥ በመጣል አጠቃላይ የታክስ መጠኑን 104 በመቶ እንደሚያደርሱት ማክሰኞ ዕለት ዛተው ነበረ። ከውሳኔዋ ያለፈገፈገችው ቻይና ግን አሜሪካ የቀረጥ ወይም የንግድ ጦርነት መቆስቆስ ከቀጠለች እስከ መጨረሻው እንደምትዋጋ ተናግራለች። ትራምፕ በቻይና 104 በመቶ ቀረጥ ከጣሉ ከሰዓታት በኋላ ቤጂንግ ከአሜሪካ የሚገቡ ምርቶች ላይ የተጣለውን ቀረጥ ከ34 በመቶ ወደ 84 በመቶ ከፍ እንደምታደርግ አስታውቃለችም የቻይና የውጭ ጉዳይ ሚኒስትር ቃል አቀባይ ሊንጂያን አሜሪካ ተንኳሽ በሆኑ ሁኔታ ቻይና ላይ ቀረጥ መጣር ቀጥላለች ብለዋል ቻይና ይህ አይነቱን አጉሯ ዘለል ተግባር እንደምትቃወም የተናገሩት ቃል አቀባዩ አሜሪካ ጉዳዩን በድርድር የመፍታት ተስፋ ካላት የእኩልነት የመከባበርና የመደጋገፍ አመለካከት ልታሳይ እንደሚገባ ተናግረዋል ውድ የብላክ ላይን ሚዲያ ቤተሰቦቻችን ለዛሬ የነበሩን መረጃዎች ይህንን ይመስሉ ነበር። ሌሎች ወቅታዊና ፈጣን መረጃዎችን ለማግኘት ሰብስክራይብ በማድረግ ቤተሰብ ይሁኑን። ሰናይ ጊዜ